መዳም ስትሳፈር፣ ጎረምሳ ይዘሽ ገባሽ ኦኬ። ተኝተሽ እያለ እሷ በካሜራ እያያችሽ ነበረ። ልክ እንደ ቤትሽ ጎረምሳ ሰውን ይዘሽ ገብተሽ፣ አይነት ቅሌትና ከእንደዚህ አይነት ውርደት አላህ ይጠብቃችሁ። በጣም ነው የሚያሳፍረው። ብዙ ጊዜ አንዳንድ ጊዜ ማለት ነው ተባርቼ ሰላም ሳትሉ ማንኛውም ነገር እንዳትናገሩ ማለት ነው። ከዚህ በፊት ዱባይ ሀገር ያሉ አብዛኛው ሴቶች፣ ሁሉም እያልኩ አይደለም፣ አብዛኛው ሴቶች በሰውዲ ሴቶች ሲሳለቁ ነበረ። እኛ ልብስ ገዝተን እየላከን እናንተ ደግሞ ልጅ ነው የምትልኩት፣ እኛ ስራ እየሰራን እናንተ ልጅ ፈልፍሉ እያሉ በጣም ነበረ እኛን የሚያሸማቅቁን ማለት ነው። እና ዛሬ ነገሩ ተገልብጦ ዱባይ ሀገር ላይ እየተሰሙ ያሉ ነገሮች በጣም ውርደት፣ በጣም የሚያስጠላ፣ በጣም የሚዘገንን ነገር ነው እየሰማን ያለ ነው። እና አንዲት ኢትዮጵያዊ አስቡት እንግዲህ የድፍርናዋ ድፍርና መዳሟ በሌለችበት አረ ወላሂ በጣም ነው የሚያስጠለው። በካቸው ይህንን ቪዲዮ ላይክ፣ ሼር አድርጉት። እስከ መጨረሻ ማዳመጣችሁ ሀሳብ አስተያየታችሁን ደግሞ ኮመንት ላይ እንድታስቀምጡልኝ ፈልጋለሁ። የኔንም ሀሳብ ሲተት ነው ወይስ እውነት ነው የሚለውን ነገር ሀሳብ አስተያየት እንዲሰጡኝ ይፈልጋለሁ። አሰላሙ አሌይኩም ወራህመቱ ላይ በረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁን? ይገውል ሰላም ነው አላስፈኖ ታላ በያላችሁበት ሰላማችሁን ያብዛልኝ። ክርስቲያን ወገኖቼም ሰላም ብያለው፣ ሀገራችንም ሰላም አድርገልን ያልኩኝ። እንደተለመደው አዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቤ እስኪ በደዋችሁ አትርሱኝ። ቅድም የሆነ ቦታ ሄጄ ነበር፣ አልተሳካልኝም። ተመልሻለሁ ለነገ ታዝዣለሁና አላህ ለኔ ከይረ ካደረገው ድዋ አድርጉልኝ እንዲሳካልኝ ማለት ነው። እዚህ ጋር ማኪና ላይ የሄድ ነበረ ማን ነው ከሰውየው ጋር እና ሀባይቢ ዛሬ ይዤላቸው የመጣሁት በጣም የሚያስፈራ የሚያስጠላ በጣም እኛ አረብ ሀገርን ሴት የሚያሰድብ ስራ ነው እየተሰራ ያለው ማለት ነው እና ነገሩ ተገልብጦ ወደ ዱባይ ገብተዋል። በፊት እኛን ነበረ ሲያሸማቅቁን። ልጅ መውለድ ነው ብቻ የምታውቁት ሌላ ነገር አታውቁም እያሉ አንዳንድ፣ ሁሉም እያልኩ አይደለም አሉ፣ በጣም ቆንጆ፣ በጣም ጸባ ያላቸው የሰውን ጉዳት የማይፈልጉ በደካማ ጎን ገብተው ሰውን የማያሸማቅቁ ብዙ እንዳሉ አውቃለሁ። እንትን ኢጃዛ ምን እንደሆነ የማያውቁ ማለት ነው። እንደዚውም ደግሞ አንዳንድ እርኩሶች በሰው ደካማ ጎን ገብተው የሚሳለቁ አሉ ማለት ነው እና የሰው ልጅ ሴቶች ወላሄ ነው የምላችሁ፣ ቢወልዱም አግብተው ነው ትዳር ይዘው ነው የሚወልዱት። ከወለዱ በኋላ እንኳን ልጅ አይጥሉ ልጃቸውን አቅፈው ስራ ቤት ሄደው ስራ ይሰራሉ። እኔ ከልጄ ጋር ነበረ ስሰራ የነበረው። የዛሬ የስንት አመት ነው? ሁለቱንም ልጆች እዚ ሰው ሀገር ነው የወለድኳቸው። እነሱንም ደግሞ አንዷን የመጀመሪያ ልጄን እስከ ሶስት አመት ድረስ ከራሴ ጋር ከሷ ይዤ ነበረ የምሰራው የሴቷን ጫና የስራውን ብዛት ሁሉ ነገር ተቋቁሜ አፈጣሪ አላህ ሱብሃነሁ ወተዓላ ቁዋውን ሰጥቶኝ ጉልበቱን ሰጥቶኝ ይዤ ነበረ ምሰራ። ሁለተኛውም ልጄም እንደዛውም አመት ከሁለት ወር ድረስ ከኔ ጋር ይዤ አሰርቻለሁ ማለት ነው፣ እዚሁ ጀመዓ የምሰራበት ጀመዓ ላይ። ለዛ ነው እኔ ከዚህ ጀመዓ ማልወጣው፣ በጣም መልካም ሰዎች ናቸው። ጥሩም ባይሆኑ ስራም ቢበዛም ግን ከልጅ ጋር ያሰሯቸዋል ማለት ነው። እዚህ ሳውዲ አረቢያ በጣም የተባረኩ በጣም መልካም መጥፎች እንዳሉ አውቃለሁ፣ ግን በጣም በጣም የሰው በቃ የሰው ችግር አውቀው እናንተን የሚተባበሩ ብዙ አሉ። እኔ ከልጅ ጋር ነበረ የምሰራው ማለት ነው። እናም በአሁኑ ሰዓት ላይ ደግሞ ነገሩ ተገልብጦ በፊት እኛ ላይ እየተሳለቁ አንዳንድ ጊዜ ተቦዝ በርቺ፣ ሰላም ብላችሁ አውሩ። ማንኛውም ነገር ፈጣሪ ከእንደዚህ አይነት ነገር ጠብቀኝ አታድርስብኝ ማለት ነው እንጂ ያለባችሁ እንዲህ ናችሁ እንዲህ ናችሁ ብላችሁ የምትሳለቁ ሰዎች የነገ ቀን እናንተ ምን እንደሚያጋጥማችሁና ምን እንደምትባሉ የምታውቁት ነገር የለም ማለት ነው። እና በአሁኑ ሰዓት ላይ ደግሞ ትናንትና ራሱ አንዷ ጭራሽ የኢትዮጵያዊ መሆኑ እንዲታወቅ ቪዲዮ ሰርቼበታለሁ። አይታችሁታል። አብዛኞቹ ወደ ሶስት ሺህ ምናምን ሰው አይቶታል ቪዲዮ በኛ በአገራችን ባንዲራ ጠቅልላ የስድስት ቀን ልጅ ጣለች ተባለ። ከዚህ በፊት ደግሞ ብዙ ሴቶች ዱባይ ሀገር ላይ ተደፍረዋል። ተደፍረው ደፋሪዎቹ እስር ቤት ገብተው ልጆቹ ደግሞ ተደብድበው ብዙ ችግር ደርሶባቸው እንትን ሐኪም ቤተገቡም እናቃለን። ብዙ ነው እየተሰማ ያለው። አሁን ደግሞ የበለጠ ድፍርናቸው ድፍርና ሁሉም ያልኳል። እዚጋ እንደዚህ ብዬ ስናገር መልካሞቹ አረብ ቤት ቁጭ ብላችሁ ምንም ሳያምራችሁ አንገታችሁን እንደፍታችሁ ስንቱን ፈተና ተቋቁማችሁ የምትሰሩ እንዳላችሁ መቃለ ሁሉ መገር ላይ አለ። እንደዚህ ግን ክፉዎቹም አሉ እንደዚህ ስም የሚያስጠፉ ማለት ነው። እና እናም የድፍረቷ ድፍረት በጣም እኔ ምን አይነት ድፍርና እንዳላት ባላውቅም፣ እኔ አንዳንድ ሰዎች እኮ ወላሂ የሀገሩ ዜጋ የማይደፍረውን ነገር የእኛ ዜጋ ይደፍራል። በጣም በጣም ከሚባለው በላይ እኛ ኢትዮጵያውኖች ስንባል በጣም በጣም በጣም በጣም ያኔ፣ አንዳንዶቹ ሁሉም እያልኩ አይደለም፣ አንዳንዶቹ በጣም ድፍርናቸው ድፍርና እስከ ጥግ ጥግ ጥግ ጥግ የደረሰ አለ ማለት ነው። እና መዳሟ በተሳፈረችበት ቤቱ ካሜራ አለ። በዚህ ሰዓት ላይ ከመቶ ዘጠና አምስቱ ፐርሰንቱ ቤት ካሜራ አለ ሀባይቢ የድብቅ ካሜራ አለ። እናንተ ካሜራ የለም ብላችሁ ዘና ብላችሁ የምታደርጉትን ነገር ጠንቀቅ ልትሉ ይገባል። ካሜራ ቢኖር ባይኖርም፣ እናንተ የመጣችሁበትን ስራ መስራት ነው ያለባችሁ። እናንተን ችግር ውስጥ የሚያስገባ ነገር፣ እናንተን አደጋ ውስጥ የሚጥል ነገር አታድርጉም። ሀታ ካሜራ ባይኖር በአሁኑ ሰዓት ላይ ደግሞ በጣም ቴክኖሎጂ ተራቋል። ማንኛውም ቤት ካሜራ አለ እና ሴቲቱ ተሳፍራለች ቤት ታ ትሄዳለች፣ ግን ካሜራ ቤቱ ያለ ቤቱ ላይ አለ። ከዛ ምቺ ጅሪት ወንድ ልጅ አምጥታ መዳሙ አልጋ ላይ ተኝታ በካሜራ ሴቷ አይታታለች ማለት ነው። መጨረሻ ላይ ግን ምን እንደሚፈጠር እናንተም ማሰብም መገመትም አያቅታችሁም። ግን እኔ በጣም የገረመኝ ነገር ምን አይነት ድፍርና ነው ነው? እናንተ ስሜታችሁን መቆጣጠር ካልቻላችሁ ለምን አታገቡትም ያንን ሰው? እናንተን እናንተ የስሜት መጫወቻ ከምትሆኑ እናንተን እንደዚህ እንደዚህ እንደዚህ በመጥፎ ጆሮ ከሚያስጥንትን ነውር ነገር ከምትሰሩ ለምን ያ ሰው እውነት የሚወዳችሁ እውነት የሚፈልጋችሁ ከሆነ ለምን አያገባችሁም ነው አግብቶ? ለምን ቤት ተከራይቶ እናንተን እጃዛስ ወጥቶ አያኖራችሁም? ሌላው ደግሞ እናንተ ለጊዜያዊ ስሜት ብላችሁ በነገራችን ላይ ስሜቱን የሚከተል ሰው ወላሂ ነው የምላችሁ፣ መጨረሻው አያምርም። የሰውንም ስም ያስጠፋል፣ ለራሱም ስሙ ጠፍቶ ተዋርዶ መጨረሻ ላይ ግን የከፋ ነው የሚሆነው ማለት ነው። እና እች ልጅ ምን እንደሚጠብቃት አስቡት እንግዲህ። በካሜራ ታይታ እንደዛ ወንድ ልጅ ይዛ መጥታ ባልዋ ያልሆነን ሰው መዳም አልጋ ላይ ነው፣ ምን ያክል ድፍርና እንዳላት ባላውቅም እኔ በዚህ ሰዓት ላይ ደግሞ ሰው ራሱ በጣም ጭንቅላቱ እየሰራ አይደለም፣ አብዶዋል ሁሉም ማለት ነው። ጊዜያዊ ስሜቱን እየተከተለ አኬራውን የረሳ ወላሂ በጣም በስቷል። አኬራ ላይ ምን እንደሚጠብቃችሁ መገመት አለባችሁ ማለት ነው። ሀባይ ባካችሁ፣ ጊዜያዊ ስሜት ብላችሁ ስሜታችሁን እየተከተላችሁ ህይወታችሁን አታበላሹ። ማለት እውነት እናንተን ለትዳር የሚፈልጋችሁ ወንድ እንደዚህ አይነት ብልግና ቦታ አያስገኛችሁም፣ እንድትገኙም አይፈልግም። ለምን ስለሚወዳችሁ በቃ የእናንተ ህይወት የኔ ህይወት ነው ብሎ ስለሚያስብ እናንተን በክፉ ቦታ እንድትገኙም እንደዛ አይነት ወሬ እንዲወራባችሁም የማይፈልጉ ወንዶች አሉ። ትክክለኛ ባለትዳር ማለት ይሄ ነው። እናንተን ብልግና ነገር አይጠይቋችሁም። እናንተን የሚያዋርድ ነገር ራቆተው የራቆት ፎቶና ቪዲዮ አይጠይቋችሁም እንዲሁም ደግሞ እቅርታ፣ ሌላኛው ደግሞ የእናንተን ክብር ዝቅ የሚያደርግ ነገር አይጠይቋችሁም። የእውነት የሚፈልጓችሁ ማለት ነው። የእውነት የማይፈልጓችሁ ራቁት ፎቶ፣ ራቁት ቪዲዮ፣ ራቁ ፎቶ፣ ሽንል ቪዲዮ፣ ሽንል እንዲሁም ደግሞ መጥቼ ላገኝሽ እያለ እናንተን እየጎተጉቷችኋል። በኋላ ላይ ደግሞ ሰይጣን አስተዋስቷችሁ እናንተም የእሱን እንትን ፈለግ ተከትላችሁ ገደል ውስጥ ትገባላችሁ ማለት ነው። እና ቤተሰብ ራሳችሁን ጠብቁ። እኛ ከሀገራችን እኮ ወጥተን የመጣ ነው፣ ሕይወታችን ለመቀየር ነው። እናም ከሀገራችን ወጥተን የተሰደድ ነው፣ እኛ ሰርተን ለመቀየርና ቤተሰቦቻችን ሕይወት ለመቀየርና የራሳችን ሕይወት ለመቀየር ነው የመጣ ነው። የመጣንበትን አላማ መዘናጋት አለብን ብዬ አላስብም። አይ አልቻልኩም። እና ግዴታ ትዳር መያዝ አለብኝም ካላችሁ ትክክለኛውን ወንድ እናንተን የእውነት ለትዳር የሚፈልግና የሆነ ችግር እንኳን ቢያጋጥማችሁ ከእናንተ ጎን ሆኖ ከዛ ችግር የሚዋውጣችሁ ከእንደዚህ አይነት ብልግና ቦታ እንድትገኙ የማይፈልግን ሰው መርጣችሁ አግቡ ማለት ነው። ስሜታችሁን አትከተሉ። ስሜታችሁ ገደል ውስጥ ነው የሚከታችሁ። እናንተ ስሜታችሁን እየተከተላችሁ ገደል ነው የምትከተቱት ማለት ነው። ሀባይቢ ራሳችሁን ጠብቁ። ከእናንተ በላይ እናንተ የሚጠብቃችሁ ማንም የለም። ገባችሁ? ለራሳችሁ ራሳችሁ ነው ያላችሁት። ራሳችሁን ተንከባከቡ፣ ራሳችሁን ጠብቁ። ራሳችሁን ትክክለኛ ጉልበታችሁ እንዲጠነክር ትክክለኛ ምግብ ብሉ፣ በሰዓታችሁ ተኝታችሁ፣ በሰዓታችሁ ተነሱ። እንዲሁም ደግሞ ውሃ ጠጡ በደንብ ከላልታችሁ እንዳይታመም ማለት ነው። እና እንቅስቃሴ አድርጉ። ስራም ደግሞ ስትሰሩ ጉልበታችሁን የሚጎዳ ስራ አትስሩ ማለት ነው። እና ምግባችሁን ሳትበሉ ስራ አትስሩ። ምግባችሁን ብልት አድርጋችሁ ውሃችሁን ጥጥ ተድርጋችሁ ወደ ስራችሁ ተግቡ ማለት ነው። እና እባካችሁ ቤቶች ራሳችሁን ጠብቁ። የመጣንበትን አላማ መርሳት አለብን ብዬ አላስብም። እና ስሜታችሁን እየተከተላችሁ ገደል አትግቡ። ሼጣን አይጫወትባችሁ ማለት ነው። እና ለማንኛውም ሀባይቢ የዛሬ ቪዲዮ ይህንን ይመስላል። ስለተከተላችሁን ያመሰግናለሁ። ቪዲዮን ላይክ፣ ሼር አድርጉት። ለቻናል የመድሰው ናችሁ፣ ሰብስክራይብ አድርጎ ላይክ ሼር ሰብስክራይብ ማድረጋችሁ የምትከታተሉኝ ነባሮቹም ደግሞ ከልብ አመሰግናለሁ ሀባይቢ እድሜያችሁን ያርዝምልኝ ያሰባችሁ ተነሳክታችሁ በሰላም ለሀገራችሁ ያብቃችሁ ከእንደዚህ አይነት ፈተናና ከእንደዚህ አይነት ቅሌት አላህ በጥላው ስር ያድርጋችሁ ላለሁኝ እናም ሀባይቢ አመሰግናለሁ እንደነገርኳችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉኝ ቻናሌንም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ፣ ከእኔ በላይ አላህ ይወዳችሁ። እንዲሁም በዲዋችሁ አትርሱኝ። ያሰብኳት ስትሳካ ደግሞ መጥቼ ማበሽራችሁ ይሆናል። በእዝንላ አላህ ይጠብቃችሁ። ሰላማችሁ ብዛው። ሰላም አለይኩም ወረመቱላሂ ወበረካቱ